ሰላም፣ ጤና ይስጥልኝ። ውድ የቻናላችን ቤተሰቦች እንኳን ወደ ዛሬው ቪዲዮ በሰላም መጣችሁ። ዛሬ ስለ አንድ ጣፋጭና በብዙ ጥቅሞች የተሞላ ፍራፍሬ ይዘንላችሁ ቀርበናል፣ ፓፓያ። ፓፓያ ለጤናችን ምን ያህል ጠቃሚ እንደሆነ በዝርዝር እንመለከታለን። እስከ ቪዲዮው መጨረሻ ድረስ አብራችሁን ቆዩ። ዛሬ በዋናነት የምንዳስሳቸው የፓፓያ አስደናቂ ጥቅሞች የሚከተሉት ናቸው። አንድ፣ ለቆዳ ጤና ፎርስኳይን ሕያዎች ፓፓያ በጸረ ኦክሲዳንቶች እና በቫይታሚን ሲ የበለጸገ ነው። ይህም ቆዳችንን ከጉዳት በመጠበቅ ለስላሳ እና ወጣት እንዲመስል ይረዳል። የፓፓያ ጭማቂን በቆዳችን ላይ መቀባት የቆዳ መቆጣትን ለማስታገስ እና የሞቱ የቆዳ ሴሎችን ለማስወገድ ይረዳል። ሁለት ለተሻለ የምግብ መፈጨት ፎር በተር ዳጀስችን ፓፓያ ፓፓይን የተባለ ኢንዛይም ይዟል። ይህ ኢንዛይም ፕሮቲኖችን በመሰባበር የምግብ መፈጨትን ያፋጥናል። የሆድ ድርቀትን እና ሌሎች የምግብ መፈጨት ችግሮችን ለማስታገስም በጣም ጠቃሚ ነው። ሶስት የሰውነትን በሽታ የመከላከል አቅም ያሳድጋል። ዶስት ቴምመን ሲስተም በውስጡ በብዛት የሚገኘው ቫይታሚን ሲ የሰውነትን በሽታ የመከላከል አቅም ለማጠናከር ወሳኝ ሚና ይጫወታል። በተደጋጋሚ ጉንፋንና ሌሎች ኢንፌክሽኖችን ለመከላከል ይረዳል። አራት ለልብ ጤና ፎር ሃርድ ሂልዝ ፓፓያ በፋይበር በፖታሲየም እና በጸረ ኦክሲዳንቶች የበለጸገ ነው። እነዚህ ንጥረ ነገሮች የደም ግፊትን ለመቆጣጠር እና የኮሌስትሮል መጠንን ለመቀነስ በመርዳት ለልብ ጤና ጠቃሚ ናቸው። አምስት ጸረ ካንሰር ባሕርያት አንቲ ካንሰር ፕሮፐርቲስ አንዳንድ ጥናቶች እንደሚያሳዩት በፓፓያ ውስጥ የሚገኙት ጸረ ኦክሲዳንቶች የካንሰርን እድገት ለመግታት ሊረዱ ይችላሉ ይሁን እንጂ ይህን ለማረጋገጥ ተጨማሪ ምርምር ያስፈልጋል ስድስት የዓይንን ጤና ያሻሽላል ኢምፕሩቭስ አይ ሄልዝ ፓፓያ ቤታ ካሮቲን የተባለ ንጥረ ነገር በውስጡ ይዟል ይህ ንጥረ ነገር በሰውነታችን ውስጥ ወደ ቫይታሚን ኤነት የሚቀየር ሲሆን ይህም ለዓይናችን ጤና በጣም አስፈላጊ ነው ሰባት የፀጉርን ጤና ያሳድጋል ኢንሃንሰስ ሄር ሄልዝ በፓፓያ ውስጥ የሚገኙት ቫይታሚኖች እና ማዕድናት የፀጉርን እድገት ለማበረታታት እና ፀጉርን ጠንካራ እና አንጸባራቂ ለማድረግ ይረዳል። ስምንት የሰውነትን እብጠት ይቀንሳል ፌዲሰስ ኢንፎርሜሽን ፓፓያ ጸረብግነት ባህሪያት ስላሉት እንደ አርትራይተስ ያሉ በሽታዎችን ለማስታገስ ሊረዳ ይችላል። ዘጠኝ ጣፋጭ እና ገንቢ ምግብ ዲያዌኪያስ አንድ ነትሬዲያስ ከሁሉም ጥቅሞቹ በተጨማሪ ፓፓያ ጣፋጭ ፍራፍሬ ከመሆኑም በላይ በካሎሪ መጠኑ አነስተኛ ነው። ስለዚህ ለቁርስ ወይም እንደ መክሰስ ተመራጭ ያደርገዋል። አስር ለቁስል ፈውስ ወአንድ ሄዋይን የፓፓያ ቅጠልን ለቁስል ማከሚያነት በባህላዊ መንገድ ሲጠቀሙበት ቆይተዋል። በውስጡ ያሉት ኢንዛይሞች የቁስልን ፈውስ ሊያፋጥኑ ይችላሉ። እንግዲህ ውድ ቤተሰቦቻችን ፓፓያ ለጤናችን እጅግ በጣም ብዙ ጥቅሞች እንዳሉት ተመልክተናል። በቀን አንድ ቁራጭ ፓፓያ መመገብ የጤናችንን ሁኔታ በእጅጉ ሊያሻሽል ይችላል። ይህን ጠቃሚ መረጃ እንደወደዳችሁ ተስፋ እናደርጋለን። ለዛሬው ቪዲዮ ይህን ይመስላል። ቪዲዮውን ከወደዱት ላይክ ማድረግ፣ ለሌሎችም እንዲደርስ ሼር ማድረግ እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። በቀጣይ በሌላ ጠቃሚ ቪዲዮ እስከምንገናኝ ድረስ በሰላም ቆይ